ሽብርተኝነት፣ የተደራጁ ወንጀሎች፣ ጽንፈኛ እንቅስቃሴዎች፣ ህገወጥ የሰዎች ዝውርና ሌሎች ድንበር ተሻጋሪ ወንጀሎች ዘመናትን የተሻገሩ የአፍሪካ ፈተናዎች ናቸው። እነዚሁ የሰላምና ደህንነት ማጣት ቁልፍ ምክንያቶች ከመቼውም ጊዜ በባሰ ሁኔታ ተለዋዋጭ በሆነ መንገድ ቀጥለዋል። እናም አፍሪካውያን በጸጥታና ደህንነት አጠባበቅ ዘላቂ ሰላምን በማስፈን ረገድ በጋራ ተቀናጅተው ሊሰሩ ተሞክሮቻቸውን ሊጋሩ ይገባል የሚለው ሀሳብ በሁሉም ዘንድ ታምኖበት በፈረንጆቹ 2004 በናይጄሪያ አቡጃ የአፍሪካ የመረጃ እና ደህንነት አገልግሎት ኮሚቴ ተቋቁሟል። ለአፍሪካ ህብረት ግባት በሆኑ የጸጥታና ደህንነት ችግሮች እንዲሰራ ታስቦ የተቋቋመው ኮሚቴ አካል የሆነው የምስራቅ አፍሪካ ቀጠና የደህንነት ተቋማት ስብሰባ በአዲስ አበባ መካሄድ ጀምሯል። በዚህም ሽብርተኝነት፣ ጽንፈኝነትና ሌሎች ድንበር ተሻጋሪ ወንጀሎች ዛሬም ድረስ የቀጠናው ስጋት ሆነው መቀጠላቸው ተነስቷል። ዊ አር ኮንፍሮንትድ ዊዝ ሶሽ ኢኮኖሚክ በቀጠናው ማህበራዊ ኢኮኖሚያዊ ፖለቲካዊና የደህንነት ችግሮችን እየተጋፈጥን እንገኛለን። በተጨማሪም ሽብርተኝነትና ጽንፈኝነትን ለቀጠናዊ ሰላምና መረጋጋት ፈተና ሆነው ቀጥለዋል። ፖለቲካዊ አለመረጋጋቶች፣ የአየር ንብረት ለውጥ ተጽዕኖ፣ የትጥቅ ትግሎች፣ የተለያዩ ወረርሽኖችና ድንበር ተሻጋሪ ወንጀሎችን ጨምሮ በርካታ ሌሎች ችግሮች ለቀጠናው ሰላምና ደህንነት ስጋት ሆነው ይገኛሉ። ትራንስናሽናል ኦርጋናይዝድ ክራይም ቀጠናው በከፍተኛ ሁኔታ ቀውስ እያስከተለ የሚገኘውን የሱዳን ጦርነትም እያስተናገደ ነው። ጦርነቱ አስቀድሞ የነበሩ ቀጠናዊ ችግሮችን ከማባባስ ባሻገር በአንድም ሆነ በሌላ መልኩ ለቀጠናው ትስስሮች እንቅፋት እየሆነ ይገኛል። ቀጠናውን እየፈተኑ ካሉ ብዙ የሕገወጥ እንቅስቃሴዎች መካከል እንደ አልሸባብ፣ አይኤስ እና ሌሎች ዓለም አቀፍ ሽብርተኞችን በትናጠል መመከት አስቸጋሪ ነው። በመሆኑም እነዚህን ድንበር ተሻጋሪ የሆኑ የጸጥታና የደህንነት ስጋቶችን ለመከላከል ሀገራት በትብብር መስራትን ገቢር ማድረግ የግድ ብሏቸዋል ቴሮሪስት አሸባሪ ድርጅቶች ታጣቂ ቡድኖችና ወንጀለኛ ቡድኖችን ለመታገል በትብብር መስራት በእጅጉ ይጠበቃል። እናም ይህንን ማድረግ በዚህ ወቅት ወሳኝ ጉዳይ ነው። የተቀናጁ የጥፋት መረቦችን ለመበጣጠስ መፍትሄው በዚያው መጠን የተባበረ ጥምረት መፍጠር ነው። ይህ ጉባኤም እነዚህን የቀጠናው ፈተናዎች ለመፍታት የሚያስችሉ የመፍትሄ ሀሳቦች እንደሚቀርቡበት ሙሉ እምነት አለኝ። የደህንነት ተቋማት ትብብር ለተሻለ ቀጠናዊ ደህንነት የሚለው የስብሰባው የዘንድሮ መሪ ሐሳብ የመወያያ ርዕሳችን ሳይሆን ለተግባራዊ እርምጃ የተደረገ ጥሪ ነው። ዛሬ ይህ ጉባኤ ሁላችንም ተባብሮ ተቀናጅቶ ለመሥራት ያለንን ቁርጠኝነት የምናረጋግጥበትና የቀጠናውን የደህንነት አቅም የሚያሳድግ በመተማመን የተመሠረተ የጋራ የደህንነት ሥርዓት የምንዘረጋበት ነው። በትስስር መንፈስ ለሀገራቱ የደህንነትና የጸጥታ ስጋት የሆኑ ችግሮችን ቀድሞ በመለየት መከላከል የሚቻልበትን አውድ ለማስፋት የመረጃ ልውውጥን መሰረት ያደረገ ስራ ወሳኝ ነው። እናም ለሀገራቱ ደህንነት መጠበቅ የጀርባ አጥንት የሆነውን የመረጃ ልውውጥ ያስቀደመ ስራ ማከናወን የግድ ይላል። በፈጠራ የታገዘ በቴክኖሎጂና የህግ ማዕቀፍን ታሳቢ ያደረገ ቅንጅት መፍጠር ይገባናል። ከሁሉም በላይ ደግሞ የጸጥታና ደህንነት ጉዳይ የሁላችንም የጋራ ጉዳይ መሆኑን ማረጋገጥ ይጠበቅብናል። ይህ ስብሰባም ለምስራቅ አፍሪካ ብሎም ለአፍሪካ ፀጥታና ደህንነት መረጋገጥ የሚረዱ አዳዲስ ሀሳቦችን ለማፍለቅና ተግባራዊ የሚሆኑ ስትራቴጂዎች ለመቅረጽ የሚያስችል ትልቅ ዕድል ነው። የአፍሪካ ቀንድ በዓለም ላይ ከሚገኙ ቁልፍ ምጣኔ ሀብታዊና ጂኦፖለቲካል አካባቢዎች አንዱ ቢሆንም ያላባራ መልከ ብዙ ግጭትና ጦርነት ቁልፍ ፈተና ሆኖ ቀጥሏል። እናም በቀጠና ያለውን የደህንነት ስጋት ለመቆጣጠርና ሰላም ለማስፈን በሀገራት መካከል የተቀናጀ የመረጃ ትብብር ያስፈልጋል። የምስራቅ አፍሪካ የመረጃና ደህንነት ተቋማት ስብሰባም በቀጠናዊ ትብብር ችግሮችን ነቅሶ መፍትሄ የማስቀመጥ ውጤትን በተግባር እንዲገልጥ ይጠበቃል።